ብርሃን ደህና ነች የአደይ ድራማ ቀጣይ ክፍል እዤ መጥቻለሁ ማለት ነው። ሰላም ውድና የተገባራችሁ ውድ ቤተሰብ እንደምንቆያችሁ ሰላማችሁ ብዝት ተትርፍፍ ይበልልኝ እያልኩኝ ሀገራችን እናታችን ኢትዮጵያን እግዚአብሔር አምላክ ይጠብቅልን፣ ሰላም አንድነት፣ ፍቅርን ይስጠን እያልኩኝ ማለት ነው። ውድ ቤተሰቦቼ እንግዲህ ብርሃን ባለፈው ክፍል ላይ ራሷን ስታ ነበረ። ያቋረጥ ነው ማለት ነው። ነገር ግን ብርሃን ወደ ራሷ ተመልሳለች። ያው መድኃኒት ስላልወሰደች ነበረ ራሷን የሳታችው ማለት ነው። ያው ከድንጋጤው ጋር ሀብሉ ጠፍቷል ወይ ደግሞ ልጁን አዴ ታቃለች ሲባል ነው ራሷን የሳተች የነበረው ማለት ነው። ነገር ግን ለእህቷም ተደውሎላት ተጠርታ እንደውም አዴ ያው ኤላ ሌላ ነገር ወይም ደግሞ ምን አድርጓት ነው ብላ ነበር የደነገጠችው ማለት ነው። ነገር ግን እሱ እሷ ስትወርቅ እሷን ለማንሳት ነበር አባት የወደቀ ማለት ነው። ነገር ግን ደህና ናት፣ አክም ቤት ወስዳታለች። አክም ቤት ግን አባታቸው የእነ ብርሃን አባት ማለት ነው። አክም ቤት ያሉበትን አክም ቤት ያው አባታቸው ደርሶበት መጥተዋል ብላ እናቷ ደውላላት ነበረ ብርሃንን ግን ወደ ሀገር ቤት ሸኝታታለች ማለት ነው። እኔ ሳስቦ ግን እኔ ሳስቦ ግን ብርሃን ወደ ሀገር ቤት ሄደች አይመስለኝም። ምክንያቱም ፍቅርን እንደዛ እየበደለችሽ፣ እንደዛ እያደረገችሽ እሷንማ ሳልበቀላት እኔ ወደ ሀገር ቤት አልሄድም ብላት ነበረ ለአደይ ማለት ነው። ነገር ግን በቀል ምንም አያደርግም። ወደ አገር ቤት መሄድ አለብሽ፣ አባታችን ሳይቀድመን መቅደም አለብን፣ እሸኝሻለሁ ብላት እንግዲህ እሷ ወስዳ ሸኝታት ነበር ማለት ነው። ነገር ግን እኔ ሳስበው የሄደች አይመስለኝም። ምክንያቱም ፍቅር አደይ እህቷ ላይ የምታደርገው ነገሮች በጣም እያየች ነው። አልፎ ተርፎ እሷንም ከቤት አስወጥታታለች፣ ከቤት አባራ ያው ኤላጋ ነው ያለችው ማለት ነው። ስለዚህ የሄደች አይመስለኝም። ለማንኛውም የሚቀጥለው ቪዲዮ ላይ እናያለን ብዬ አስባለሁ ማለት ነው። እና ምንም ባታረጋት፣ ልክ እንደሄቷ ትዕግስት ብቸራት ጥሩ ነው ብዬ አስባለሁ። እንዲሁም ደግሞ እንግዲህ አዴ እሷን ሸኝታት ወደ ቤቷ ስትመለስ አንድ ከመንገድ እየሮጠች የመጣች ያገኘቻት አንድ የሰው ቤት ሰራተኛ ነበረች። እንግዲህ እሷም ምንድን ነው ማን ነው የሚያባረሽ? ምናምን ብላት ስትላት ያው ከሴ ከቤት ውስጥ በምሰራበት ቦታ ሰውዬ አላሰራት ወይም ደግሞ ሌላ ነገር እንደፈለገባት ነግራት፣ አለች አይዞሽ ምናምን ብላት፣ እኔም የሰው ቤት ሰራተኛ ነኝ ምናምን ብላት፣ ያላትን ሰታት ባለፈው ደግሞ ሀብል ከልጁ ላይ ተቀብላ ፍቅር ጃኬቷ ውስጥ አስቀምጣ ነበር። ያንን ጃኬት ወደ ኤላ ቤት ስትልካት እዛ ምናልባት ከጃኬቱ ስር ስውርቅ እዛ እሷ እንደወሰደች አዴ እንደወሰደች ለማስመሰል ማለት ነው። ነገር ግን ሀብሉ የወደቀም አይመስለኝም። ጃኬቱን አሁን እህቷ ሸንቻ ስትመጣ ያቺ ያገኘቻትን አለበሰቻት ማለት ነው አለበሰቻት ና ያላትን ደግሞ ሰጣት። አይዞሽ ላት ወደ ቤቷ አሄዳለች ማለት ነው። ወደ ቤት ስትገባ ደግሞ ማን ነው ይሄ ደመቀ፣ ባለፈ ሀብሉን ብሉን ከልጁ ላይ ወሰደው ወደ ቤቱ መጥተው ያው ምግብ እንደሰጣት ምናምን። እሷ ደግሞ ቤት አስገብታ ሀብሉን አንተ ነው ወሰድከው ለምንድን ነው ወሰድከው ምናምን ስትለው፣ እኔ እኮ ሀብሉን መልሽ ያለው አላት ብላ ማን ለነ ፍቅርና ለዛችን ለእንትና ሰጥቻለሁ አደል እንዴ እና አላት ማለት ነው። ከዛ ነው ቤት አስገብታ እንጀራውን ሰጣው። ከቤቱ ልክ ከበር ሲወጣ እነሱ ደግሞ ከኤላ ቤት ይመጣሉ ማለት ነው። ሉምባርኮትም፣ ዴቪም፣ ፍቅርም ያቺ ማለት ነው እና አንተና ባለፈው ሀብሉን የሰርከው አምጣ ብሎ ወንዶቹ አፍጦ ሲይዙት እንደኔ ምናምን ደነገጠ። በቃ ልጁ ማለት ነው ደነገጠ። እነዚህ ደግሞ ሁለቱ ሴቶች እንትናሉ ማለት ነው ፈሩ። ነው ያው አይናቸውን አይተው አመጣለው ምናምን ነገር ለፍቅር ሰጣለው ምናምን ስል እንደነገጡ ወንዶች ፈጠጡባት ፍቅር ላይ ማለት ነው። የት ነው የምታውቂ ምናምን ስላት፣ ያው በሷ ነው በአዴ በኩል ነው ያወቅኩት አለች። ከዛን ሰጣት አለው አመጣለው እኔ ምናምን አለች። እሱ እንዳለ የሆነ ግን፣ አሁን ምንድን ነው ፍቅር ብሩን ሀብሉን ጃኬት ውስጥ ነው የከተተችው አሁን ይሄ ነገር ስደርስባት ምን አደረገች? ዋው ሄዳ ጃኬቲን ስጭኝ አለቻት። ማለት ነው ስትላት፣ እሷ ደግሞ አዴ ማለት ነው ጃኬቱን ለዛች ለምስኪን መንገድ ላይ ላገኝሻ ሰጥታን መታለች። ስለዚህ ጃኬቱ ከየትም ጣኔ ለሰው ሰጥቻለሁ እና ልጅ አግኝቻት እንዴት ጃኬቲን ትሰጫለሽ በማለት ግብ ግብ አንቃ ስትት፣ ያው ባርኮት መጥቶ ምን እያደረግሽ ነው ምናምን ነገር አላት። ከዛ በኋላ ጃኬቴ ማምጣት አለብሽ ለቻት ከዛ ያው ጃኬቱ ጌት ይመጣል። እንግዲህ ምናልባት ፈልጋ ምናምን ካገኘቻት፣ አላቅመዴ ምናልባት ወጥራ ከያዘቻት ማለት ነው። እና አሁን ምናልባት እንግዲህ ወይ ግን እኔ አሁን ማን ነው የለና እንትና እቺ ጃኬት የተሰጣት ልጅ ምናልባት የበፊቱ በፊቱ ፍቅረኛ ነች ብዬ አስባለሁ። እና በዚህ ምክንያት ሊያገኛት ይችላል ብዬ ነው የማስበው ማለት ነው ምናልባት በስም እሷ ናት ብዬ ስለገመትኩኝ ምክንያቱም በፊት ነበረችው ፍቅረኛ ነበረችው ምናምን ብለው ስላወራ ባርኮት ማለት ነው። ምናልባት በዚህ በጃኬት ምክንያት ሁለቱ ሊገናኙ ይችላሉ ብዬ አስባለሁ። ላና አድሷ ልጅ ማለት ነው እና ወይ ጃኬቱ ይመጣና ብሩ ይመጣል ወይ ደግሞ እንግዲህ ትንሽ ጃኬቱ እስከሚገኝ ፍቅርና እነ ባርኮት እነ ማፋጣታቸው አይቀርም ማለት ነው። ያው ግን አሁንም ቢሁን አይዴን መከራ ነው የሚያበሏት ያሰቃይዋታል። ጃኬት የሰጭች መጀመሪያ እሷ እሷ እንደወሰደች ወይ ደግሞ ጅ ከጃኬት ውስጥ ሀብሉ ሲወርቅ አዴናት ያነሳችሁ ለማለት ፈልጎ ነው ማለት ነው። ነገር ግን ግን ፍቅር የሰራ አንዷ ምናለች መሰለች በመሀል ላስቃችሁ ኮመንት ላይ ማለት ነው። ደስ የሚለው ነገር ቢኖር አለች ፍቅር ሌላ ቦታ እንደዚህ ሰራተኛ ሆና ተሰቃይታ እየሰራቸው እየሰራች ድራማ አይቻት እንዴት አባቱ ደስ እንዳለኝ አለች ማለት ነው። እና በቃ አንዳንዶቻችን እኮ እንዴት ነው እውነት አድርገን ነው የምናየው ማለት ነው። ምክንያቱም እንደዚህ ስታድርጊያት፣ እች ደሞ ወዲህ ምስኪን ናት በቃ ምንም አንድ እንኳን ትንፈሻ አትልም እኮ እናንተ። በላው የትዕግስት ምልክ አለ ይባላል ግን እና ትዕግስት ማለት ይሄ ነው፣ የምሬን ነው የምላቸው። እና በተለይ የሆነ አንዳንድ ጊዜ ኃይለኛ ሰው አለ፣ ባለፈው ተናግሬ ነበር። በቃ ተነስቶ ወይም የሚማታ ሰው ወይም ደግሞ የሚናገር ሰው ክፉ ቃላት የሚያወጣ ሰው እግዚአብሔርን አደይን የአደይ ድራማ ካይ እንዲህ ከልክ በላይ ትዕግስት ይማራል ብዬ አስባለሁ። የምሬን ነው የምላቸው። በቃ አስተማሪ ነው። ትእግስተኛ ናት እንዴ፣ አንቆ እስከሚይዟት ድረስ፣ ልማቱ እስከሚነሱ ድረስ ነው የምደርስባት። ፍቅር ማ በተለይ ማለት ነው። ያቺ እንኳን እብድ ናት። ሸውጥ ነው የሚያረጋት ሰው ነው። ቀውጢ ናት ማለት ነው። እና ስለዚህ ፍቅር ግን እንዴት ነው የምታረጋት? ያ ምር ተነስታ ታንቃታለች። እንደፈለገች ውሃ ትደፋባታለች። ይሄ ከዚህ የበለጠ ትዕግስት አለ እንዴ? የምሬን ነው ምላችሁ። ትንሹም ትልቁን ብናገራት መልስ የላትም ችላ በጻጥ ነው ምትሎ በጻጥ እና አንድ ቀን እንኳን እኮ ሆነ ነገር ታደርገኛለች። አሁን እንደዚህ ይዛተችብኝ፣ አሁን እንደዚህ ያነቀችኝ፣ አንድ ቀን እሷ ሰተኛ በሯ ክፍት ነው ደግሞ ማለት ነው ደግሞም እኮ አሁን ሀብሎ ጃኬት ውሰጥ ያለው ስትል ሮጣ ሄዳ ገብታ ነው ልብሷን እንዳለይ ከእንትን ውስጥ ዘርግ ፈትሽ ነበረው ማለት ነው። እና የሚቀጥለው ላይ ደግሞ እንግዲህ እስቲ ጃኬቱ ነሀ ብሉ ይገኛል። ብርሃንስ እውነት ወደ ሀገር ቤት ሄዳለች ወይስ? ፍቅርና ብርሃን ደግሞ ምን ይጀምሩ ይሁን የሚለው ነገር እንግዲህ ያው ግራ ገብ ትሆናል ማለት ነው። እና እንዳኔ ካያችሁ እስቲ ምን ትገምታላችሁ? እኔ ግን ሳስበው ብርሃን እውነት እህትዋ እንደዚህ እየተሰቀየች እንደዚህ መከራ እያደረሰችባት እውነት ችሏት ችሏት ወደ ሀገር ቤት ትሄዳለች ብዬ አላስበም። ምናልባት ተመልሳ መጣ ፍቅር የሆነ ነገር ታደርጋለች፣ ወይስ እንዲሁ ለእህቷ እንደዚሁ ታስብላታለች። የሚቀጥለው ላይ እንግዲህ የምና የሆነ ማለት ነው፣ ውድ ቤተሰቦችዬ እናም ቀጣይ ደግሞ የላስ ፍቅረኛውን ያገኛት ይሁን ምናልባት ጃኬትና ሀብሌት ጃኬቱን የወሰደችው ወይም ደግሞ ጃኬት የተሰጣት ያቺ ምስኪን የእሱ ፍቅረኛ ይህ በፊቱ ከሆነች ብዬ ስላሰብኩ ነው ማለት ነው። ውድ ቤተሰብ ከዛ ውጭ ያው እናንተም በኮመንት ላይ ሀሳባችሁን መግለጽ ትችላላችሁ። ላችኋለሁ እና ሀሳባችሁን መግለጽ ትችላላችሁ ማለት ነው። በዚህ አጋጣሚ መልካም ኮመንት ለምትጽፉልን በጣም ከልቤ ነው ማመሰግናችሁ። ግበሩልኝ እግዚአብሔር ስትልን እጃችሁ ይባረክ እያልኩኝ ለሚቀጥለው እስከምንደርስ ደግሞ እግዚአብሔር አምላክ ፍቃድ ሆኖ ለዛ ያድርሰን። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። እንግዲህ ማማትን ሁላችንም በያለንበት እግዚአብሔር አምላክ ለሚመጣ ለሚቀጥለው በጤና በእድሜ ያቆየን እዛ ያድርሰን በየሰው ቤት ወይም ደግሞ በየ ለዓለም ዳርቻ ተበትነን ያለነውን ኢትዮጵያን እንደግሞ እግዚአብሔር አምላክን ነው የሚቀጥለው ተሰብስበን ከቤነ ቤተሰቦቻችን የምናከብር ያደርገን ምንጾም፣ ምንጸልይ፣ ምንሰግድ ያደርገን እላቸዋለሁ። ውድ ቤተሰቦች መልካም ቆይታ ይሆንላቸው፣ እግዚአብሔር ያክብርልኝ። መልካም ጊዜ